ናችሁ ደህና ናችሁ አላችሁ ወይ? ትላንትና እንግዲህ ማለት ነው ሌላ ቤት ሌላ ቪዲዮ፣ ሩታ ቤት ደግሞ ሌላ ቪዲዮ ነው የተቀረጸውና የተለቀቀው። የሆነ ልምና ግን በጣም ገርሞኛል። ያው ግን ቅቤ ሲቀባ ሳየ ግን በጣም ደስ ብሎኛል። ምክንያቱም ጭንቅላቱ ተደፍኗል፣ የአብርሃም ማለት ነው። ታውቃላችሁ ጭንቅላቱ በጣም ድፍን ብሏል። ያው ሁላችንም ቅቤ እኔ ቅቤ አልወድም በተፈጥሮ፣ ግን የምትወዱት ልትኖሩ ትችላላችሁ። እኔ በተፈጥሮ ቅቤ ተቀብቻ አላውቅም ግን እንግዲህ በዚህ አጋጣሚ ግን ልንገራቸው ሩታ ይሄው አራስ አትመስልም ያላችሁት፣ ይሄው አራስ የሩታ ስም በየቦታ ሩታ ሩታ የሆነ ሩታ ልትነቀሱ ልክ እንደ ታቶ ማለት ነው። እና ይሄው አራስ መስላ መጣለች። ጡት ናጀ ስታደርግ ይሄው መጣላችኋለች። እንደዚህ ነው የፈለጋችሁት፣ እንደዚህ ዝርክርክ እንድትል አይደለ ሲጀመር ሴት ልጅ ወልዳ በኋላ ዝርክርክ ብላ የሆነ እንዴት ነው ቅቤ ተቀብታ ሻሽ አስራ አራስ አራስ እየሸተተች የሆነ በቃ ብጃማ ለብሳ ጭስ ጭስ እያለች ምናምን እንድትሆን ነው የምትፈልጉት። አብዛኛው ሰዎች እንደዛ ነው ሴትን ልጅ በዛ ልክ ስለምትገምቱ አብዛኞቻችሁ ማለት ነው። አራስ እንዴት እንደዚህ ትሆናለች? አራስ እንዴት ሱሪ ለብሳ ትቆማለች? አራስ እንዴት ጡት ማጀር ታደረጋለች? ታጠባ፣ ስለዚህ በየጊዜው ስለምታጠባ ጡት ማጀር ማድረግ የለባትም ምናምን የምትሉ ሰዎች ማለት ነው። ሴት ሆናችሁ ለዛውም፣ እናንተ ዝርክርክ እናንተ ባላችሁ ከስራ ሲመጣ ቅቤ ተቀብታችሁ ቢጃማ ለብሳችሁ ጭስ ጭስ እያላችሁ ስለምጠብቁ ንጽሕነት ስለማትወዱ ለዛ ነው በአንድ ልብስ ሀያ አራት ሰዓት ምታድሩ ምትውሉ ማለት ነው። ገባችሁ አደለ? ለዛ ነው እኮ ምትፈቱ። ሲጀመር ጽዳ ሳጠብቁ እየሸተታችሁ፣ እንዴት ነው ባላችሁ ከእናንተ ጋር የሚተኛው? እንኳን ባላችሁ አደለም፣ ለእናንተ ራሱ እንዴት ምግብ ይበላችኋል ማለት ነው። ለዛ ነው አስር ጊዜ የእናንተ እንዴት ነው? ሳትታጠቡ እናንተ አራስ ሆናችሁ እናንተ፣ ወይም ደሞ አራስ ራሱ ሳትሆኑ እንጀራ ጋግራችሁ ወጥ ሰርታችሁ በዛው ባላችሁን አቅፋችሁ መተኛ ስለሚያምራችሁ ስለዛ ነው ሩታን እንደዛ የምትገምቱት ማለት ነው። ጽዳት ልመዱ ከሩታ ገባችሁ፣ ጽድቅ ትበሉ። አለባበስ ልመዱ። አራስ ስለሆንሽ ብቻ ስለወለሽ ብቻ ስላጠባሽ ብቻ የሆነ ብጃማ ለብሰሽ የድሬ ነው ምንድነው የሚባለው? እሱን ለብሳችሁ ምናምን ባላችሁን መጠበቅ ወይም ደግሞ ቅቤለ ተቀብታችሁ ሳትታጠቡ አለ አደለ። ሩታውን ቀን ወይ ጠዋት ከተቀባች ማለት ነው ከሰዓት በኋላ ትታጠባለች፣ ወይም ደግሞ ማታ ስተኛ ታጥባ ነው የምተኛው። ግን ሌሎቹ ደግሞ የሚፈልጉት ምንድን ነው? ትዌንቲ ፎር ሰዓት ኮባ ተደርጎ ቅቤ ተደርጎ እየሸተቱ ማደር ነው የሚፈልጉት ማለት ነው። ስለዚህ ይኸው ለእናንተ ልታሳያችሁ ነው መሰለኝ ዛሬ የወጡት ማለት ሳታረግ መጣች። ደስ አላችሁ ሴቶች ማለት ነው። እንዴ ናችሁ? ደህና ናችሁ? እንግዲህ አብርሃም ትላንትና ቅቤ ተቀብተዋል። ደስ ብሎኛል። የሆነ ለመናገር ጭንቅላቱ ትንሽ ድፍን ብሏልና ያው ወንድ ልጅ አብዛኛው ጊዜ ቅቤ አይቀባ የሚባለ፣ ግን የሶዶ ወንዶች ደግሞ ቅቤ ተቀባላችሁ። ስለዚህ አይዋሽም፣ ምክንያቱም ሽምግልና ሲላኩ ቅቤ ሳይቀቡ ከቤት አይወጡም። ገባችሁ አይደለ? ሴቷ ቤት ሄዶ እሺ ተብሎ ከተበላ ከተጠጣ በኋላ ቂቤ ወንዶች እንዳል ቂቤ ተቀብቶ እዚህ ጋር የሚባል ሻሽ ነው ከቤት የሚወጡት ማለት ነው። ስለዚህ ቂቤ ይቀባሉ ወንዶች የሰወዱ ስለዚህ ቂቤ ያለው ምናምን አትበል አትደረደር ማለት ነው። እና ምንድን ምን ማለት ፈልጌ ነው፣ ትላንትና ቂቤ ቀብተዋል ማለት ነው። ሩታ፣ እግዚአብሔር ይስጥሽ። ጭንቅላቱ ስለተደፈነ ጭንቅላቱን እንዲከፈት ነው። ሲጀመር አስጠርተው፣ በድንገት አስጠርተው ቂቤ ቀባችሁ ብዬ አስባለሁ። ሩታ ስማርት ስለሆነች ማለት ነው። እና ትላንትና እንግዲህ ከዛች ከውሽማ ጋር እንደዚህ ወዲ ወዲ እያለ ነበረ። እና ሩታ ቤትም ደግሞ ይሄ ቪዲዮ ተለቀቀ። ያው እሷ በቅቤ የቀባችው እንኳን ጭንቅላቱ እንዲከፈት ብታረግም እሱ ግን ድፍን ሆኗል። ቆሌ ያለ እንደ አብርሃም ግን ቆሌ ያለ

ውጭ ለማስለቀስ ለምዶ አላ እየጠራ አስቆመ ማለት እያስለቀሳል ለምዶ አላ አቶ ጭሞ ይላታል እ በወለደች በሳምንቱ በቸበር አድጎንቸ በደህና ቱቱቱቱ ሆናቸው ኔ በጣም ደህና ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ደህና ነው፣ እግዚአብሔር ይመስገን። እኔ እንጃ ትላለች። እንደ ደሞ ምንም አይልም ምንም አይልም። እኔ እንጃ ትላለች። እንደ መልስ የለሽ ምን እና ነው ሩታ ስለ እራሷ አታውቂም። ምን እና ነው እኔ እንጀምትለው ማለት ነው። ያው በእናንተ ክርስትና የለም ሲጀመር ማለት ነው። ያው ማተብ ያደረገ ሁሉ እንትን አይደለም። እኔ በሃይማኖት አልሄድም፣ ታውቃላችሁ። አብዛኛው ጊዜ እኔ አላውቅም፣ እኔ ሃይማኖት ገባቸው። እኔ በሃይማኖት አልደራደርም። ማንም ሰው በሃይማኖቱ በሚያመልከው አምላክ ወይም ደግሞ በሚከተለው ሃይማኖት ማንም ሰው አይደራደርም። ነገር ግን በኦርቶዶክስም አብዛኞቹ እኔ አላውቅም፣ አይዶ ነው አባሁት ለምን እንደሆነ አላውቅም። ብዙ ጊዜ ሳየው ማለት ነው፣ ኦርቶዶክስ ካልሆኑ ስራ መስራት እንደማይችሉ በጣም ሚገነዘቡ አሉ። ትስ ትችላላችሁ። ገባችሁ አደለ? ግዴታ ኦርቶዶክስ ሆኜ ልቅረብ ወይም ደግሞ ኦርቶዶክስ ሆኜ እንትን መሆን አለብኝ አትበሉ። በሃይማኖታችሁ በሃይማኖታችሁ ካልተተተ እንዴት ነው አንድ ሰው ሃይማኖቱ ካልተማመነ፣ ሃይማኖቱ የሚያሳፍር ከሆነ እኮ መከተል የለበትም ብዬ አምናለሁ እኔ የእውነት ለመናገር ማለት ነው። ግን በሃይማኖታችሁ ተከተሉ፣ በሃይማኖታችሁ ጠንክሩ፣ ሃይማኖታችሁ እኔ ይሄ ነኝ ብላችሁ ጎበዙ። ነው አለቅ ክርስትና ሊኖር ይችላል፣ ላይኖር ይችላል፣ አላቅም። ለድራማው ሊኖር ይችላል። ነገር ግን በሃይማኖታችሁ ጠንክሮ አትፈሩ፣ በሃይማኖታችሁ አትፈሩ። ኦርቶዶክስ ኦርቶዶክስ አትምሰሉ። ግዴታ ኦርቶዶክስ ስለሆናችሁ እኮ አይደለም፣ የእውነን ለመናገር ማለት ነው። ሰው ከወደዳችሁ ሃይማኖታችሁን፣ ዘራችሁን፣ ምናችሁን አይደለም ሰው የሚወዳችሁ ማለት ነው። ገባችሁ? ግዴታ ኦርቶዶክስ ስለሆናችሁ አይደለም የምትወደዱት፣ ግዴታ ሌላ ሃይማኖት ስለሆናችሁ አይደለም። ሰው ሁሉ ሰው በሰውነቱ ትወደዳላችሁ። ሃይማኖት ደግሞ የግል ነው። ገባችሁ አደለም ግን ሃይማኖቱን ሽፋን አታርጉ፣ አባካችሁ የእውነት ለመናገር ማለት ነው። ሆ ሆ እኔ ብዙ ጊዜ መናገር ፈልጋለሁ፣ ግን ብዙ ነገር መናገር ፈላጋለሁ። የእውነት ለመናገር ማለት ነው። እና ከአራስ መቼ ነው የምትወጪ? ስትባይ ሩታ ማለት ነው። ገና ከወለድኩ እኮ ሳምንቴ ነው፣ አላቅም ምናምን አይባልም። ገና ከወለድኩ እኮ ሳምንቴ ነው፣ ገና ይቀራኛል መጠንከር አለብኝ ይባላል። ብዙ ነገር ይባላል። ማውራታችን የምናለው ነው። አላቅም ምቲ መልስ የለሽም። ሆ አይሶክ ታጠውት በጣም የምትገርም ሰው ነሽ እሽራውን ለመጠረሽ የምታሆን እንደዚህ ብቻ አስደንግጠሽ ለመጣት ነው አንድ ላይ ቡና አፍልቼ ቡና ለምን ቡና አፍልቼ ማውራት አለብን

ወይ ያራ የማይሰራም ኮች ብታቅም ብታቅም ቢኖርም ባይኖርም ትቀባለህ ትቀባለህ።

ስለሆነ ነው። ፂሙንም ቀቢው ሙስ ፂሙን እንዳትረዙት።

ጭንቅላት የማይሰራው ለእዛ እኮ አናቱ ስለደረቀ እኮ ነው ማሰብ ያቆመው፣ አብርሃም ማለት ነው። ገባችሁ አይደል? ባለትዳር መሆኑን እረስተው ከሌላ ሴት ጋር የሚሄደው እኮ ጭንቅላቱ ስለደረቀ ነው። ስለዚህ አሁን ያርሰዋል፣ ትንሽ እንኳን ማሰብ ይጀምራል። ገባችሁ እንር ለጣ

እህትዬውን ፈርተዋል ማለት ነው፣ አብርሃም ማለት ነው። የሆነን ለመናገር ው ሰው እንደሚያከብር እኮ እናውቃለን። ግን ጭንቅላቱ ስለተደፈነ ሰው ማክበር ትተዋል፣ ለሰው ሪስፔክት መኖር ትተዋል ማለት ነው። እና አሁን ደግሞ ትንሽ እንደዚህ ቅቤ ሲቀቡት ደግሞ ትንሽ ከተመለሰ ተብሎ ነው እንግዲህ ሩታ እየጠረጠረች ማለት ነው። ቅቤ ቀባችሁ እና ቤተሰብ ሰላም ወዳችኋለሁ። ክብራቸው ሎ